የህግ ማስከበር ስራዎች ውጤታማ እንዲሆኑ ህብረተሰቡ ጥቆማ በመስጠት መንግስትን ማገዝ እንዳለበት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ተናገሩ። የባህር ዳር ከተማ አስተዳደር በሰላምና ጸጥታ ጉዳዮች ዙሪያ ከመንግስት ሰራተኞች ጋር ውይይት አካሂዷል። አማረ ሊቁ ተጨማሪ ያለው። በክልሉ ያጋጠመውን የጸጥታ ችግር በዘላቂነት ለመፍታትና የተገኘውን አንጻራዊ ሰላም ለማጽናት በክልሉ የተለያዩ አካባቢዎች ህዝባዊ ውይይት እየተካሄደ ነው። የባህር ዳር ከተማ አስተዳደርም የጥፋት እጆችና መዘዞቹ በሚል መሪ መልእክት ከመንግስት ሰራተኞች ጋር ውይይት እያካሄደ ይገኛል። የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ጊዜው ታከለ፦ መድረኩ በክልሉና በከተማው በተከሰተው የጸጥታ ችግር የደረሰውን ጉዳት የመንግስት ሰራ ተኛው በሚገባ ተረድቶ ክልሉ ወደ አስተማማኝ ሰላም እንዲሸጋገር የበኩሉን አስተዋጽኦ እንዲያበረክት ታስቦ የተዘጋጀ መሆኑን ተናግረዋል። በዚህ የሰላም ጦትና መደፍረስ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሷል። ስለዚህ የመንግስት ሰራተኛው ይሄ ችግር በንግግር እንዲፈታ የመምከር ሀሳብ የማመንጨት እና ሁሉንም አካል ለድርድር እና ለውይይት ክፍት እንዲሆኑ ጫና የማሳደር የወጡ ወንድሞቻችንም ደግሞ መክሮ እንዲመለሱ በሰላም ችግሩ እንዲፈታ የሰላም አማራጮችን እንዲጠቀሙ ጫና የማድረግ ከፍተኛ ሚና አለውና እነዚህ ነው እንዲወጣ ነው የመድረኩም አላማ በውይይት። መድረኩም በባህር ዳር ከተማ የሚገኙ የመንግስት ሰራተኞች በአራት ጉድኝት እየተሳተፉ ሲሆን በክልሉ የደረሰው ውድመት ክልሉን ወደኋላ የሚጎትት ነው። በመሆኑም መንግስትና የታጠቁ ኃይሎች ሰላም እንዲሰፍን በውይይት ችግሮችን ሊፈቱ ይገባል ብለዋል። የታጠቀ ኃይሎቹ ወደ ክልላችን መጣው ከመንግስት ጋር ሆኖ የክልሉ የገጠመው ችግር እጅግ በጣም አሳዛኝ ከልማትም ከተለያየ ነገር ያስወጣ ስለሆነ መጣው በውይይትም በድርድርም በተለያየ ነገር እጃቸውን ሰጠው ለሰላም ክልሉን ከችግር ማዳን አለባቸው ብዬ አስባለሁ። ከሌሎች ክልሎች አንጻር ወደፊት ስንወዳደር የወደሙ ንብረቶችን አጠቃላይ በአዲስ መልክ ለመገንባት የሚወስደው ጊዜ በጣም ሰፊ ጊዜ በመሆኑ ወደኋላ ያስቀረናል። ስለዚህ በቀጣይ የክልላችን መንግስት፣ ህዝብ፣ የመንግስት ሰራተኛው፣ ባለሀብቱ ተባብሮ ወደ ሰላም በመምጣት ልማት ካልፈጠርን በስተቀር ይህ አደጋ ሂዶ ሄዶ ያው አጠቃላይ ክልላችንን ብሎም ሀገራችንን ወደ መበታተን ያደርሳል ብዬ በግል ያምናለሁኝ። ስለዚህ ወደ ሰላም መምጣት መቻል አለብን። የመድረኩ አስተባባሪና የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ በክልሉ ላይ የደረሰውን ሰብአዊና ቁሳዊ ውድመት በመረዳት የመንግስት ሰራተኛው መንግስት ችግሮችን በዘላቂነት ለመፍታት የሚያደርገውን ጥረት ሊያግዝ ይገባል ብለዋል። የፖለቲካ አመራሩ ላይ የጸጥታ መዋቅሩ ላይ የተደረገው ግፍና በደል እንደተጠበቀ ሆኖ በመምህራን ላይ ግን የሆነው ሁኔታ በጣም ከባድ ነው። ይሄ ብቻ ሳይሆን በኢኮኖሚ ልማቱ በግብርና ልማት ስራችን፣ በከተማ ልማት ስራችን አጠቃላይ የመሰረተ ልማት ውድመት አጋጥሟል። በትልቁ ይህን ለመጠገን ወደ ነበርንበት ለመመለስ አሁን ይሄ የመንግስት ሰራተኛው የራሱን አስተዋጽኦ ማድረግ መቻል አለበት። የአገልግሎት አሰጣጥና የመልካም አስተዳደር ችግሮችን በጋራ መፍታት አለበት፣ ሚናውን መወጣት መቻል አለበት። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው መንግስት ሕግ የማስከበር ስራውን እየሰራ ይገኛል ብለዋል። መንግስት በሚያከናውነው የሰላም ማስከበርና የልማት ስራ ኅብረተሰቡ ከመንግስት ጎን በመቆም መደገፍ እንደሚገባም ነው የተናገሩት። ህዝብን ተጠቃሚ የሚያደርግ በጣም በርካታ የልማት ስራዎች በግብርና ልማታችን፣ በጤና ልማታችን፣ በመሰረተ ልማታችን፣ በሁሉም መንገድ እየሰራ ነው ያለ ነው። ስለዚህ ይሄን መደገፍ ማገዝ ይገባል። በየጎጡ ልማት መምጣት አለበት። በየአካባቢው ልማት በየደጁ መምጣት አለበት። ለዚህ አስቦ መንግስት በጀት መድቦ እየሰራ ነው ያለ። ነገር ግን ይሄን ማደናቀፍ በእውነቱ በህግም በህሊናም ያስጠይቃል። ይሄ ከግፍም በላይ ግፍ ስለሆነ ይሄን አቁመን ወደ ውይይት መግባት አቁመው ወደ ውይይት እንዲገቡ ነው ጥሪ የተላለፈው። ከዚህ ውጭ ግን ህግ ይከበራል። በክልሉ እየደረሰ ያለው ጥፋት ክልሉን ወደ ኋላ የሚጎትት እኩይ ተግባር በመሆኑ ችግሮችን በሰላምና በውይይት መፍታት እንደሚገባም በመድረኩ ጥሪ ቀርቧል።